እሱ ላይ የሚለቀቀው ብዙ ነገር፣ አዲስ ነገር ሲያመጡ እሱ ላይ ነው የሚለቀቀው። ያላችሁ ልጆች አይደለም፣ አይዲያ ነው ራሳችን ቤተሰብ። የአንዳንዳ የአብዛኛዎቹ ልጆች ጥያቄ ነው። ይህ ጥያቄ ማለት ነው። እኔ አንዳንድ ጊዜ በጣም የሚገርመኝ ነገር ለማያገባን ነገር ገብተን ምን ፈተፍቶ ነገር አለ ማገባን ነገር ማለ ምን ናገረው ሰዎች አለን። ግን ይሄን ነገር ዛሬ እንዲፈታላችሁ ልንገራችሁ ማለት ነው። ቤተሰብ ምንድን ነው መሰላችሁ? ብሩኬን ሀይሚ ዩቱባቸው እኩል አይታይም። አንዳንዴ ሀይሚም ዩታ በልጠል፣ አንዳንዴ ብሩኬ ግን አብዛኛውን ጊዜ ብዙዎቻችሁ የብሩኬ እይታ ይበልጣል፣ የብሩኬ ነገር ላይ አዳዲስ ነገር የሚለቀቀው ብሩኬ ላይ ነው። ለምን ሀይሚ ላይ አይለቀቅም? የሀይሚ እይታ ብዙም አይታይም፣ እንደ ብሩኬ አይደለም። የብሩኬ በብዙ ይታያል፣ አዳዲስ ነገሮችን በብሩኬ ነው የሚለቀቁ ብላችሁ አብዛኞቻችሁ ስትናገሩ ነበር። የሀይሚቱ ቀዝቅዟል። ይኸው ላችሁ አንድ ነገር ልንገራችሁ። ሁሉም የራሱን ሲሰራ፣ ሀይሚም የራሷን ሲሰራ፣ ብሩኬም የራሱን ሲሰራ አይዲያ እራሳቸው ናቸው የሚያመጡት። ለምሳሌ ብሩኬ የራሱ አይዲያ ከሆነ ይሄን አይዲያ እኔ ዛሬ እሰራዋለሁ ይላል። እሷም አይዲዋን የራሱ አይዲያን የምታመጣው መተጋገዝ ደግሞ ካለባቸው ይሄን ብሰሪ፣ ይሄ ያዋጣል፣ ይሄን ብሰሪ፣ ተነጋግሮ ነው የሚሰሩት እኮ እነሱ። የሚገርማችሁ ነገር ብሩኬ በደንብ ነው የሚያስመርጠት፣ ላይሚ ያግዛታል ወይ፣ ብልጡኑ አደለም ለራሱ ቆንጆ ቆንጆ እይታ ያለውን ነገር ነው እሱ ላይ የሚለቀቀው ብዙ ነገር አዲስ ነገር ሲያመጡ እሱ ላይ ነው የሚለቀቀው። ያላችሁ ልጆች አይደለም፣ አይዲያ ነው ራሳችን ብቻ አይዲያ የሚመርጡት ሃይሚ አይዶ አንት መልጣር ልጅ። አንዳንዴ ደግሞ ብሩኬ ለእሷ በእሷ ዩቱብ መምጣት ከፈለገ ደግሞ ራሱ አይዲያውን ለራሱ አምጥቶ ይሰራላታል። እሷም እንደዛው እሷም ብሩኬ ቤት ልትመጣ የእሷን አይዲያ ነው የምሰራለት። አትነግሩም። አሁን ለምሳሌ ብሩኬ ይህን አይዲያ ሲያመጠ ትናንትና፣ አሁን በሃይሚ ቤት ነው የተለቀቀው። አዎ በሃይሚ ቤት እንደተለቀቀው አይደለም። ይሄን አይዲያ ማን ነው ያመጣው? ብሩኬን ነው አይዲያ ያመጣው። ለሃይሚ አልነገራትም። እሱ በእሷ ዩቲዩብ ከመጣ የራሱን አይዲያ ነው ይዞላ የሚመጣው። ሀይሚዬ ደግሞ በብሩኬ ቤት ከመጣች የብሩኬ የራሷን አይዲያ ነው ይዛ የሚመጣው። እና ብዙዎቻችሁ ምንድነው አ ለምንድነው ብሩኬ ቤት ብዙ ጊዜ ቆንጆ ቆንጆ ነገር ነው የሚለቀቀው፣ ሃይሚዬ ጋ ግን እንደዚህ አይደለም። እንደዛ አታስቡ። ብሩኬ ወይ ብልጡ ሆኖ ወይ የራሱ ዩቲዩብን እንትን ዲብ አይደለም አይዲያ መርጠው ራሳቸው ናቸው መርጠው የሚያመጡት፣ እና እኛ ለማያገባን ነገር አንናገር። ይታዋወቃሉ እነሱ እንዴ። በዚህ ምንምጣ እንዴ በዚህ ምንናገራቸው እን ረኔ በጣም ደበረኝ። ትናንትና ብሩኬ ላይ የተጻፈው ነገር እኔ ደበረኝ፣ እግዚአብሔርን ወይ ኮሜንቱ ደበረኝ። በቃ የሆነ ብሩኬን ብልጥ አድርጋችሁት ምናምን አይደለም፣ አይደለም። ብሩኬ ብልጡ ነው፣ ወይም እኔ ብዙ ጊዜ ባለፈውም ብያችሁ ነበረ፣ እኔም ብዬ ነበረ። ለምንድን ነው አይዲያ አይዲያ ለምንድን ነው ብሩኬ ላይ አደገኛ አደገኛ ነገር ነው የሚለቀቀው? ለምንድን ነው ሀይሚ ጋ እንዲማ ይለቀቁ ብዬ ጠይቄ ያለው እኔም ተናግሬ ነበር። ይሄን ነገር ጠይቅ ያሉ ጠይቃቸው ይሄን ነው ልጆች የነገሩኝ እንደዚህ ነው የሚያደርጉት እንጂ ሌላ ነገር የለም ብለው ጠይቄ፣ እግዚአብሔርን ጠይቄ ነው። ሁሉም የራሱ አይዲያ ነው በቃ። ስለዚህ እባካችሁን ብሩኬ ቤት ሄዳችሁ፣ ለምንድን ነው ብሩኬ የሀይሚን አንተ ላይ አደገኛ ነገሮች ይለቀቃሉ? ሀይሚ ላይ የሞተ ነገር ይለቀቃሉ። ምንድን ነው ሀይሚ ላይ እይታውን አላጋችሁም እንዴ? አሁን ሰሞኑን የቀዘቀዘው እንጂ ቆይታ በጣም አሪፍ ነው የሚታይላት። እኔ ፍቅሮች ግን ሀይሜን ስለምትወዷት ነው እንደዚህ ያላችኋላችሁ። ግን በዚህ ገረሞ ብሩኬን እየጎዳችሁ እንደሆነ ወቁ። እና እነሱ ይታወቃሉ። የሚሰሩትን ነገር፣ ያረጉትን ነገር ሁሉ ያውቃሉ። እኛ ማይመለከተን ነገር አንግባ። ኮሜንት እየጻፋችሁ የልጁን ቅስም አትስበሩ። እንደዚያ ደ አሁን ለምሳሌ ሀይሚ ምንም አይመስላትም፣ ግን ስታይ የሆን ነገር ሊሰማት ይችላል። እንዴ እኔም በሆነ ምንድን ነው ለምን እንደዚህ አሉ ምን ብ አስበው ነው ብላት ልታስብ ትችላል። ስለዚህ እነሱን የሚያጋጭ ነገር በአንድ ጽፍ ኮሜንት ላይ ይመረጣል ነው ምለው። እውነት እና አሁን የትላንትና አይዲያ የብሩኪ አይዲያ ነው። ቆንጆ አይዲያ ነው የሚታይ አይዲያ ነው ግን ምንድነው አንዳንድ ጊዜ ዩቲዩብ ሪኮመንድ አያደርግም። ከብቷችሁ። አሁን የትላንትናው 111 ሺህ ነው የታየላት አይቼዋለሁ። 111 ሺህ ታይቷል። 111 ሺህ ሲታይ ዩቲዩብ ሪኮመንድ ካደረገ እስከ 200 ሺህ ይገባል። ዩቲዩብ ደግሞ ሪኮመንድ ካላደረገ ደግሞ እንደዚህ ሰው እይታ ብቻ ይቀምጣል ማለት ነው። እና ዩቲዩብ ሪኮመንድ ስለሚያደርግላቸው ነው እንጂ እኮ ሰው እኮ እንትን ብሎ አይደለም። ስለዚህ እባካችሁን ልጆቹን የሚያጣላ ልጆቹን ቅስም የሚሰብር አብሶ ብሩኬን ለመናገር እንደዚህ ያሰባችሁ ተው እረፉ ነው የሚለው። እኔ አዎ ሃይሚን ትወዳቷላችሁ ብሩኬንም ትወዳላችሁ፣ ግን ይሄ ደግሞ ባይጻፍ እኔ ይሄን ዛሬ ልናገር ያሰብኩት ለምን ተቃላችሁ። ከዚህ በፊትም እንደዚህ አይነት ኮሜንት ተጽፈዋል፣ ትላንትናም እንደዚህ አይነት ኮሜንት ተጽፈዋል። እንደዚሁም ብዙዎቹ ግሩፕ ላይ ሲነጋገሩ ስለሰማው የብሩኬን ነገር ለማጽዳት ብዬ ነው የተናገርኩት። ኃይለኛ ነገር ሲመጣ ብሩኬ ላይ ይቀርባል። አይደለም ተነጋግረውበት ነው ተማምነውበት ነው የሚሰሩ። ልጆቹ ተማምነውበት ስለሚሰሩ እኛ አይመለከተንም። እኛ እሱ ሲያመጡ እኛ ማየት ነው ስራችን። እኔ ደግሞ አጠያይቃለሁ። ሳጠያይቅ እንደዚህ ነው የሚሰሩት። በቃ ሀይሜ ከፈለገች ይህን እኔ እሰራዋለሁ እንኳን ብትል ብሩኬ የሚ አይዲያ እንኳን ብሩኬ ያመጥቶ እኔ እሰራዋለሁ እንኳን ብትል ሀይሚ ምንም ነገር የለም በመሀላቸው። ይሄ በአይዲያ ይሄ በምናምን ነገር እነሱ ጭራሽ ማያስቡትን ነገር እናንተ አታስቡ። እንደውም ብትሉ ሰብስክራይብ እያደረጋችሁ ሀይሚን ሁለት መቶ ሺህ ያስገቧት። እንደው ይሄን ነገር ከምናወራ ሰብስክራይብ ያደረግን ሀይሚን 200 ሺህ እናስገባና፣ እባካችሁ ተው፣ እኛ ማያገባን ነገር ላይ አንናገር። ኮሜንት ምን ጽፎን ነገር እንበቅ፣ እነሱን ያቀያይማል ወይ ሌላ ነገር ያሳስባል ወይ ምሎን ነገር ማወቅ አለብን። ዝም ብላችሁ አትጻፉኝ። ብዙ ኮሜንት ስላየው ነው። ትላንትና ደግሞ ከስር ገብታችሁ አዎ ልክ ነሽ፣ ትክክል ነሽ፣ አዎ የምትሉ ልጆች፣ ተይ ይረፊ፣ እንደዚህ አይባልም። ነው እንጂ የሚባለው ትክክል ነሽ፣ አዎ። እኔም እኮ ገርሞኝ ነበረ። ለራሱ ብቻ ነው ምናምን፣ ከስር አረ፣ ይደብራል ይደብራል። ተውረፉ እንደዛ አትበሉ። በማላቸው እየጋባቸው የኮሜንት ምናምን አትበሉ በእናታችሁ። እሺ፣ ስወዳችሁ፣ ለኔ ስቱ እንደዚህ እንዳትጽፉበት ኮሜንት፣ ብሩኬ ይለኝ። በተረፈ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ።